ይጠፋል እየሰከረ ነው አንዳንዱ። በተለይ ይገባ፣ ቆይ ስምህን እየጠራሁ ነው እኔ። እጅ ላይ አይጣላችሁ። ቁጭ ብዬ ፈሰን ነው ማስፈሳ። ከወንድ እስከ ሴት ደረታችሁን እንደንትን አሳብጣችሁ እንትን ነው የምትመስሉት። መስሉት የሆሊውድ አክተር ደረትን አትጠቀምበትም ገብተህ ለመታገል። የምሬን የምሪንኩ ነው። እኔ እኮ የሚገርመኝ ወንዱ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 ወጦ መሳደብ ብቻ በቃ ወጦ መሳደብ። ከዛ ሌላ ሰው ደግሞ እንዲሞት ደግሞ እንደገና ደግሞ ነገ ሌላ አንድ ህፃን ወይ የሆነ ወጣት ይሞታል። ደግሞ ለሱ ደግሞ ድምጽ ምን ሆነ ተላለ። እየቀየራችሁ አየሩን ማለት ነው። እዚህ አረብ እንደሚውሉት ጌማቸውን እየተቀጣቀጡ ድሮ እኮ ድሮ አውርተናል። ያው አላወሩም፣ ግን ሲሳደቡ ነው የነበሩት። የተሳደቡት እንኳን አሁን ላይ በቃ ላይፋቸው እንደሚያዋጣቸው አውቀውታል።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 አልሆንም ደግሜ ነው ምን ነገር ደጋግሜ ምረ ቆረቆራም እንዳጽፍ ማን አባታችሁ ነው እናንተ እኔን ኦርደር የምታደርጉኝ? አዩ ፈርስት ኦፍ ኦል ደግሞ ደህና ነገር እንደሚጽፉ ልጆቻችሁን፣ ይንጠቃችሁ አባታችሁን ይውሰደው። አረ በአባቴ ምትክ አንቺ ገደል ግቢ አንቺ ራስሽ የራስሽን አባቴን ጠቅሽ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

እዚህ ቲክታክ ላይ እኔ እኮ እንዳማራ ላላችሁም እኮ እንዴት እንደምታስጠሉኝ አወራር እንኳን አትችሉም። ስነ ስርዓት የላችሁ፣ የትልቅ ሰው ክብር የላችሁ። አርቲስት አይከበር፣ ወጣት አይከበር፣ ልጅ አይከበር። ወራዶች የራስን ህብረተሰብ የምታዋርድ ክብር የለለክ። ከእናንተኛ ምን እንጠቀማለን? ታራኔ ምን ነው ኦሮሞ ወይ ኤርትራ ወይ ትግሬ በወሰድኝ፣ በምን እድሌ በክብር ተከብሬ አላየም እንዴ? ማሪ ማሪ ቤተሰቡ ሲነካበት እንዴት እንዳስቆመ ቲክታክ ላይ ገብቶ፣ እናንተ በላት እጅ እኮ እንዲናት እያልሽ ነው የምትሰድብኝ። ከልጆቼ እስካባቴ እኔ አስጠልታችሁኛል። አይስዌር አይስዌር ኒኒኒ ብላለች። ባለጌዎች እንዴ! ስጠይቁን በስነ ስርዓት ነው የምጠይቁን። ኦርደር አታድርጊኝ። እኔን መጣሽ አይጥ በበላሉ ዳዋ ተመታ። እያንዳንድሽ በበላሹ ማናባሽን ባሽን እሳት ልጥጅ። ነው እኛ ወልደናል፣ ልጆቻችን እናሳድግበት። እኛ ደግሞ ይሄ ከንፈራችሁን አገጭሽ፣ ግንጨልሽ ላይ ልፒስቲክሽን ተቀብተሽ፣ ቅንድብሽን ከነጆሮች ተቀንድበሽ ለዚች ልጅ ድምፅ እንሆንላት እየተስለመለምሽ ማለት ነው። ሜካፕሽን ጠግብ አርገሽ ከዛስ፣ ፍርፍርሽን ቋንጣሽን፣ ብልታርገሽ ዶሮሽን እንክታርገሽ በልተሽ ቪዲዮ ሰርተሽ ሙተሻል። ምረከካሞች ባትሰሩስ ቢቀርስ፣ ከዛስ ያችን ቪዲዮ ላንድ ደቂቃ ትለቅያለሽ። እንተና እንተናቆ ድምጽ ሆናለች ይልሻል አንዱ ደንቆሮ ተባባሪ ጓደኛሽ። ወይ ማታ ላይ ደግሞ ነጭ አንሶላ ላይ ልተኝ ደግሞ ትመጫለሽ ዳሴት ይሄ ነው የእናንተ ባልሽ። ደግሞ ቲው ቲው ዋርጎ ቁርጡን እዛ ቁርጥ ቤት ይበላል። ድራፍቱን ጀለ አድርጎ ይጠጣል። ማታ ኳኳ ኳኳ ያደርጋል። አንድ ቲክታክ የከፈተ ሰው ካለ አማራ ላይ እኮ እንዲህ ተገሏል፣ ለምን ድምጻ እንሆንም ይላል። የተጣለለ አራት ቤድሩም ውስጥ እየኖረ አሜሪካ ላይ ከዛስ፣ ህዝቡ እዛ የተጨቆነ ህብረተሰብ የሚበላው የለ፣ ምሳውን አልበላ እራቱን አይደግምም። እዚ ቁጭ ብለ በምታንቃርረው አፍ፣ በምትከፍተው የአማራን ልጅ የምታስጨርሱት እዚህ አማራዎች ናችሁ እራሳችሁ። ግማሹ ለቢዝነስ የገባ ግማሹ ከእውቀት ነፃ የሆነ ቅንድብ ቅንድብህን ነው የምልህ እኔ ማሜ። ማን አባህን ነው ኦርደር የምታረቅ? እናትህ ወልዳለች እኔ ወንድ ነው የወለደኝ ፍራቻ የሚባል ላይ በጣም ቁጭ ብላችሁ መሳደብ ወይ ልጅ መዘቅዘቅ ነው ወይ ደግሞ ትልቅ አዛውንት የተከበረ ሰው አምጠህ መዘቅዘቅ ነው። ዳሴት ምንም አታመጡም ከዛ ውጭ እናንተው ራሳችሁ ኮመንት ላይ የምትጽፉ ሰዎች ከፍተሽ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 ራስሽ አድርጊው። ለእኔ ኦርደር አታድርጊ። አንድ ሰው እዚች ቤት ተሳስተ ጻፍ አናት አናትን ነው ምልክ ተሳስተ ማሜ ኤርትራዊ ናት ብላችኋል። አትምጡ እዚህ ቤት፣ አም ኤርትራ ዳሴት አስቀምጩ። ይሄን ለዛሬ ስንት ዓመት ቅም አላሞች ማንነት ልክ ሱቅ ውስጥ ሄዶ እንደሚገዛ እነዚህ እኮ ኤርትራዎች ናቸው፣ እነዚህ እኮ ኦሮሞ ናቸው፣ እነዚህ እኮ ትግሬዎች ናቸው የሚል እኮ የለም። ከእናንተ እኮ ነው የሚታይ። ይሄ እናንተ ፈርስት ፎል እነማን ናችሁ እኛን የምትሉን? እኛማ እናሳፍራችኋለን። ተወልደን ያደግንበት ሀገር አይደል? ትክክለኛዋን ነገር ስለምታውቋት እኛ ላይ ነው የምትመጡ? እናንተ መታወቂያ የላችሁ፣ በምን እንደገባችሁ አትታወቁ። ቁጭ ብለሽ ሌባው በጓሮ የገባው እኮ ነው። መጣህ ልትታገል። ደሜ ደሜ ሲሉ ሰምቻቸው ማለት አሁንማ፣ ቲክታክ ላይ ሳያቸው ማይ ብለድ ይሉ ጀመሩ እኮ ነው። አሜሪካ ሲባል ሰምታችሁ ነው። ዝም ብለው የሆነ ሱቅ ውስጥ ምናምን ልትገዛስ ማይ ብለድ ምናምን ይላል። እንደዛ ይዛችሁት ነው። አረ ደማችሁ ይቀዳ። ደሜ የደረሰበት አትረስ ደሜ ለእኔ የእናቴ ልጅ ብቻ ናት። እዛ ሴቴ እናት አባቴ፣ ከዚህ ቲክታክ ላይ ያለ አንድ ሀገር ልንሆን እንችላለን እንጂ ደሜ ያቶንም የታባ ማቀን ምረከካ የእኛ የራሳችንን ልጆቻችንን እየዘቀዘቃችሁ እየተሳደባችሁ፣ የወለዱነን አባቶቻችን የተከበረ አባታችንን እየዘቀዘቃችሁ የእናንተ አማራነት ቢቀርስ ጥንቅር ብሎ ጥንቅር ብሎ ቢቀርስ ጦሴን መወለድ እንደው ማይከ ማንነት የማይሸጡ ነው ነው እንጂ፣ እኔ ነበር ማንነት የሚቀይር አታቂኝም። ጀግና ነኝ የማልፈራ ዞር ብዬ እንኳን አላይሽም። ቀፋፊዎች ምረደርቲ ማይንድ ለትልቅ ሰው እንኳን ክብር የሌላችሁ ወራዶች፣ አንድ ትልቅ አርቲስት ለሀገር ያገለገለ ሰው እኮ ዘቅዝቃችሁ የምትሳደቡ ክብርን የማታውቁ አታቁም እገሌ ስትሳደብ ነበር ድምፅ ሆናለች እገሌ ቂጧን ስትቆላ ነበረ እሷ ድምፅ አልሆነችም አማራ አይደለችም ብላችሁ እኮ የምታሰቡ የአስተሳሰብ ዝፍቆች እኮ ነው ያላችሁ ሲጀመር ፈርስተፎ ሌቦች ስለሆናችሁ ማንነት ግሮሰሪ ተገዝቶ የሚመጣ ነው የሚመስላችሁ እናንተ ልክ እንደፈለጋችሁ እንደምትቀያየሩት ማለት ነው ዛሬ ትመጣለህ፣ ስድስት ወር አማራ ነኝ ብለህ በአማራ ነግደህ ትወጣለህ። ልክ የሆነ ሰዓት ደግሞ ፎቶን ቀይረህ ትመጣና ፎቶን ትቀይርና እንትና እኮ ኦሮሞ ነው ይላል። ወይ ደግሞ ጓደኛ እዚሁ አብሮ ሲለፈልፍ ሲጮ ሲሳደብ የነበረ ጓደኛሽ አብሮሽ ወይ ሲጫጫዋል የሆነ በዓይነ ሚስ በጨላ ስትጣሉ እሱ እኮ እንትና ነው እሷ እኮ እንትና ነች በኤርትዋ እኮ በዚህ ወጥቶ ነው በዚህ ገብቶ ነው እያልሽ ራስሽ በራስሽ ትገላለጫለሽ የሆነ ሰዓት አሁንም የአማራ ደም ገና ነው። በእናንተ ምክንያት ሰውን ታስገድላላችሁ። በእናንተ ምክንያት ሰውን ታስጨርሳላችሁ። ቲክታክ ላይ ያላችሁ አማራ ነን ብላችሁ በጓሮ የገባችሁ ሰዎች እናንተው ራሳችሁ ነው ህዝቡን እያስጨረሳችሁ ያለ። ህዝቡን የምታስጨርሱት ደግሞ እየሰራችሁበት ለገንዘባችሁ ብላችሁ። ትክክለኛ የአማራ ልጅ ማንነት ያለው አፉን ይዘጋል፣ ነገር ያበርዳል እየቀዘቀዘ ይመጣል። አንድነት ሊመጣ ይችላል። ቲክታክ ላይ ቁጭ ብለህ ግን ኦሮሞንና ትግሬን ወሬቨር ስትሳደብ የአማራ ልጅ እስር ቤት ነው ያለ። እስር ቤት ያለ የአማራ ልጅ ግን እየተገደለ ያለ። ቲክታክ ላይ በጠገበ ማንነት በሌላቸው ብሔርተኛ ነን በሚሉ አማራዎች ናቸው የአማራ ልጅ እየተገደለ ያለ። ፋክቱ ይሄ ነው። አመንክም፣ ወደድክም፣ ጠላህም ትቀበላለህ። ስነግረት አዳምጣለህ። ምረኩክ ነው ይነገራል ማንበብ አይጠበቅብኝም፣ አንተን ለማውራት እናንተን ብሔርተኛንን ብላችሁ አፋችሁን ለምትከፍቱ ደንቆሮች መማር ወይ ማንበብ አይጠበቅብኝም። እምታስገድሉት እናንተው ገንዘብ የምሸቅሉ ሰዎች ናችሁ። እዚህ ጋር ትክክለኛ ማንነት ያለውማ ፖላይቱ ነው የሚያወራ በዲስሽን ሲያደርግ ያምናል። በዲስፕሊን ነው የሚያወሩት ስታወራ በኖሎጅ ነው ማውራት ያለብህ ስለ ፖለቲካ ስታወራ። ቁጭ ብለህ ግን እየተሳደብ ቂጤን ልዘቅዝቀው፣ አናትህን ልደፍልር፣ እናትን ልድፈራት፣ ከማፀንሽ ያለው ልጅ ይድረቅ፣ በዚህ ወጦ በዚህ ወርዶ እያልክ ስትሳደብ ነው የአማራን ልጅ እያስጨረስክ ያለ ስድብ ትግል ሊሆን አይችልም። ስድብ ህዝብን አይረዳም። ስድብ ማንነት አይደለም። ስድብ ይሄ ምንም የማያውቀው ማህበረሰብ አያውቅም። እኔ ያደግኩበት ሀገር ላይ ስድብ ነውር ነው። እኛ ፐርሰናል ራስን ስትሰዳደብ ድፌንት ልታደርግ ትችላለህ። ብሔሩን ወክለ ግን የምትሳደብ ሰው አማራን እያገዝኩ አይደለም። ገንዘብን እየሰራ ራስን ቢውልድ እያደረግክ ለራስህ እያስተካከልሽ ወይ እያስተካከልሽ ነው የምትመጡ። ሰዎች ተልካችሁ ነው። ተልካችሁ ስትመጡ ደግሞ የምትዙት አጀንዳ አላችሁ፣ የምትለቁት አጀንዳ አላችሁ፣ የምትዙት አጀንዳ አላችሁ። ማን እንደሚልካችሁ ከምን ተልካችሁ እንደምትመጡ ይታወቃል። ለምን ሁለት ሶስት ሳምንት አየሩን ትይዙታላችሁ፣ በዝምታ ትጠፋላችሁ። የሆነ ሰዓት ላይ ደግሞ ተልካችሁ ትመጣላችሁ፣ አየሩን ትበክሉታላችሁ። መጣችሁ ከዛስ? ደግሞ ጨላ ሲቸግራችሁ አፋችሁን ትከፍጣላችሁ እየመጣችሁ ዳስ ሴት ይሄ ነው ከዛስ ለብሔርተኝነት ያዘጋጇቸኋቸው ሰዎች ዛሬ ስለሞተችው ልጅ ድምፁንና አየር ይዛችሁ ስድስት ሰባት ሰዓት አውሩ ብትሏቸው አያወሩም ለምንድን ነው የተያዘባቸውም ነገር አለ ማውራትም አይችሉ ስለዛ ነገር እንዳያወሩም ስለተያዙ ነው ለምንድን ነው የተያዙት ራሳቸው ይተዋወቃሉ ለምን እንደተያዙት ደንቆሮማ አይሙሉ እዚህ ጋር መጠግና የአማራ ትግል እኮ አላለቀ። የዛሬ ስንት ዓመት ስታወሩ ብዙ ሰዎች ጠፍታችኋል። የላችሁ የት ሄዳችሁ። የት ነው የጠፋችሁት? ለምን ነው የማታወሩት? ፎሎወር አላችሁ፣ ማውራት ትችሉ ነበር። የት ሄዳችሁ? ሳትሳደቡ የላችሁ። ቢዝነሳችሁን ጨርሳችኋል። የምትፈልጉትን ነገር አድርጋችኋል። ነመስቴ ባቡጃ ተቀይሳችሁታል። ህዝቡ አልቋል፣ ሞቷል፣ ተቀብሯል? ጠያቂም የለውም። እናንተስ እናንተ በጣም ቦርጭ ቦርጭ አገጭ ላይ ደርሷል። ስድስት ክፍል ቤት ሰርታል። ወርቅን እዚህ ጋር ዥርቅቅ አድርጋል። ባካፕ መን ያለ ህይወትን እየኖርክ ነው። ልጆቻችሁን ይዛችሁ የአማራ ህዝብ ጠያቄ የለውም ሙቷል። ቁጭ ብለህ አሁንም እንደዛ ነው። ይህ ደንቆሮ ተባባሪ ደግሞ ቁጭ ብሎ ኮመንት ላይ እንትና ጀግና ነው እንትና ጀግና ናት ይላል። ቁጭ ብሎ ማይም ሽፍታዎች ያ ቡጊዳ ሽፍታ ነው ያለው። እዚህ ጋር ቁጭ ብለሽ መጠሽ ደግሞ አንቺ ሰዓት እኔን እንዳቀቀኝ መጠሽ እንዳጽፊ ተሳስተሽ። ማሜ ድምጽ አልሆነችም። አማራ አይደለችም። እከካ ይሄን ምሰጭኝ። አንቺ አይደለሽም ምትወስጁ። አንቺ አይደለሽም ዳሴት። እኔ ደስ ካለኝ ድልቅ አርጌ ሙዚቃውን ከፍታለሁ። ማን አባቱም አያስቆመኝም። ላመንኩበት ነገር ወደኋላ አልመለስም። እኔ ሴት አይደለም፣ ወንድ አይደለም። ወንድ አገረዳ አልወለደኝም። እኔ ወንድ ነው የወለደኝ። ውጭ ብለሽ የምታ መስለቅርሽ ሴት አይደለም እኔ አናትሽ ላይ ቁሜ ነው የምጨፍርብሽ። እያንዳንድሽ ነክና አካዎች ማውራት እንኳን አችሉ ዝም ብለ ሰውን ብቻ ሰብስበ አትደማመጡ ስታወሩ። አንዳንድ ቤትማ እኔ ግርጥሉኝ ስገባ ስም ብዬ ታዘባቸዋለሁ። እነዚህም ሰው ናቸው፣ ግን ከዛ ማህበረሰብ ነው የመጡት ወይስ ዝም ብለው ሊነግዱ የተላኩ ሰው ናቸው? ላለው በቃ መደማመጥ የለ አንዱ አንዱን ወክሎ ሲጮህ ትሰሙታላችሁ። እዚሁ ላይ አንዱ አንዱን አማራንን ይላሉ እንግዲህ ጎጃም፣ ጎንደር ተብሎ አማራ ነው አይደለ። አንዱ ሳይድ ይዞ ስለ ጎንደር ያወራል፣ አንዱ ሳይድ ይዞ ስለ ጎጃም ያወራል፣ አንዱ የሆነ ነገር ይዞ። በቃ ሳይድ ይዛችሁ ለጥቅማችሁ የምትሯሯጡ ፎቶ ይዛችሁ ምዞሩ። ምንም ፎቶ ይዞ ምዞር። ብቻ በቃ ወይ አልተማራችሁ ወይ እውቀት የላችሁ፣ ደንቆሮ ናችሁ። ማንም እኔ ጋር ሪኩዌስት ልኮ እኔን ለማስረዳት እንዳይሞክር፣ አናት አናትን ነው የምቀምል። እኔ እኔ የዛሬ ሶስት ወር አራት ወር የገዛ የወለደኝ አባቴ ተዘቅዝቆ ሲሰደብ መጠ ድምፅ መሆን ነበረብህ። ምረኩክ ነያ ድምፅ መሆን ነበረብህ። ማሜ አማራ አይደለችም ካልክ ደግሞ አትምጣኔ ፔጅ ላይ ዳሴት ማሜ አማራ ናት፣ ለአማራ ድምፅ መሆን አለባት ስትል የገዛ የአማራ ልጅ ፎቶ ወይ እናት አባቴ ዘቅዝቆ ሲሳደብ ያኔ ድምፅ መሆን ነበረብህ አንተ ራስህ አሁን መጣ ምጽፈው የኔ ልጆች ኤዲት እየተደረጉ ሲሰደቡ